እንደምንሰነበታችሁ አድማጮቼ ዛሬ በፍትሀ ቤት ስነስርዓት ህግ ቁጥር አምስት መሰረት የሚመለከተቸውን ጉዳዮችና የማይመለከተውን ጉዳይ በነጥብ በመለየት ለእናንተ ምናቅርብ ይሆናል። የፍትሀ ቤት ስነስርዓት ህግ ቁጥር አምስት እንደሚታወቀው ቀድሞ ውሳኔ ባገኘ ጉዳይ ላይ ዳግም ዳኝነት ሊጠየቅ የማይገባ መሆኑን የሚያመለክት ሲሆን ይህም የፍትሐብሔር ስነ ስርዓት ህግ መርህ የሆነና ይህንን በአንድ ክስ ከሳሽ በተከሳሽ ላይ ባቀረበ ጊዜ እንኳን ተከሳሽ በመጀመሪያ ደረጃ መቃወሚያነት ማቅረብ የሚችለው እና ፍርድ ቤትም ይህንን ተከሳሽ በመቃወሚያ ደረጃ ያላቀረበ ቢሆን እንኳን ባወቀው ጊዜ መዝገቡን ሊዘጋው እንደሚችል የፍትሐብሔር ስነስርዓት የህግ ቁጥር 244 ንዑስ አንቀጽ ሁለት ላይ የሚያመለክት ነው። ይህ ማለት ምንድን ነው? አንድ ጉዳይ ተመሳሳይ ነው፣ አስቀድሞ ውሳኔው በውሳኔ ያለቀ ነው፣ የተሰጠበት ነው ማለት ምን ማለት ነው የሚለውን ስናይ፣ ለምሳሌ በአንድ ተመሳሳይ ህግ ከተከሰሰ በተመሳሳይ ጉዳይ ሊባል ይችላል ወይንስ አይችልም? የሚለውን ነገር ስንመለከት አንድ ሰው በተመሳሳይ ህግ ድንጋጌ አስቀድሞ ተከሶ ቢሆን እንኳን ክርክሩ፣ ጭብጡ፣ ፍሬ ነገሩ የተለያየ ከሆነ በተመሳሳይ ጉዳይ አስቀድሞ ውሳኔ የተሰጠበት ነው ሊባል አይችልም። ስለሆነም ምን መሆን አለበት? ክርክሩ፣ ጭብጡ፣ ፍሬ ነገሩ ተመሳሳይ አንድ ጉዳይ ሊሆን ይገባል ማለት ነው። ለምሳሌ እንላ ለምሳሌም አንድ ቤትን ቤትን ሽያጭ አስመልክቶ ለምሳሌ ከበደ የተባለው ሰው ለበቀለ ቤቱን ሸጦለት ቢሆን ነገር ግን ከቤቱ ጋር በሌላ ጊዜ ከዚህ ጋር በተያያዘ ሽያጩን አስመልክቶ የውል ይፍረስ ጥያቄ ቀርቦ በዚህም አስቀድሞ ውሳኔ የተሰጠበት እንደሆነ በሌላ ጊዜ ደግሞ ለምሳሌ ከቤቱ ጋር በተያያዘ ከቤቱ ጋር በተያያዘ ከቤት ኪራይ ጋር ተያይዞ ሊሆን ይችላል፣ ሌሎች መብቶች ጋርም ተያይዞ ሊሆን ይችላል። ክስ ቢቀርብ በተመሳሳይ ጉዳይ ሊባል አይችልም። ይህም በተመለከተ ማለት ነው እና ከአንድ መሰረታዊ ነገር ጋር ተያይዞ የተለያዩ ክሶች ሊጠየቁ ይችላሉ። ሆኖም ግን ምንድን ነው እንዲህ በሆነ ጊዜ ጉዳዩ የመሰረቱ ምክንያትነቱ አንድ በሆነ ጊዜ እነዚህ ነገሮች ነጣጥሎ ክስ ማቅረብ እንደማይቻል የፍትሐብሔር ስነ ስርዓት ቁጥራችን 217 በዚያ አካባቢ ላይ ደንግጎ ይገኛል። ምን ማለት ነው? ከአንድ ቤት ጋር ለምሳሌ ከአንድ መሰረታዊ ከሆነ ነገር ጋር በተመለከተ የሚጠየቁ መብቶች እስካሉ ድረስ ተጠቃለው መጠየቅ እንዳለባቸው ያስቀምጣል። ይህ ሆኖ ሳለ ነገር ግን ሌላው የተለየ ነገር ምንድነው? እንዴት ነው አንዳንድ ጊዜ በባህሪያቸው የተለዩ የሆኑ በፍትሐብሔር ስነ ስርዓት አምስት መሰረት ዳግም ዳኝነት ሊጠይቅባቸው አይገባም የሚያስብሉ ነገሮች በባህሪያቸው የተለዩ የሆኑ አሉ ወይ? ወይም የፍትሐብሔር ስነ ስርዓት ህጉ ቁጥር አምስት ሊመለከታቸው የማይችል በዛ ጉዳይ ላይ በተናሳይ ሁኔታ ክስ ለማቅረብ የሚቻልበት ጉዳዮች አሉ ወይ የሚባለው ነገር ስናጠና፣ እስቲ አንድ ሁለት ነገር ብቻ እናንሳ። ይህም ከቤተሰብ ህግ ጋር አያይዘን ብናነሳ ከቤተሰብ ጋር ያያይዘ ስናነሳ፣ ለምሳሌ ባልና ሚስት ሚስት ፍቺ ጠይቃለች። የፍቺ ምክንያቷም ምንድን ነው? የመተማመንን ባህሪ አላከበረም። ስላላከበረ ስለዚህ ፈተኋለው ብላ ክስ ታቀርባለች። ከዚያም በኋላ ነገር ግን ጉዳዩ በሽምግልና እንዲታይ ይደረግና ይታረቃሉ። ከዚያም በኋላ ትዳራቸው ይቀጥላል። አሁንም ያንን ባህሪ በተመሳሳይ መልኩ ታቀርብና ትከሳለች። ጉዳዩ ምንድን ነው? አሁንም የተከበረ ችሎት፣ ምንም እንኳን ከዚህ በፊት ፍርድ ቤቱ በሽምግልና ያስታረቀም ቢሆንም አሁንም ባህሪውን አላሻሻለም፣ በመተማመን ጉዳይ አስመልክቶ ግዴታውን ያልተወጣ በመሆኑ ትዳሩን የማያከበር በመሆኑ ፍቺ ፈጸምልኝ ብላ ታቀርባለች። በዚህ ጉዳይ ምናልባትም ጠበቃ ይዘው ይዞ ተከሳሹ በዚህ ጉዳይ ላይ በፍርድ ውሳኔ አግኝቷል፣ ስለዚህ አሁን በዳግመኛ ልከሰስ አይገባም ብሎ መቃወም ያቀርባል። ፍርድ ቤቱ በዚህ ጊዜ ሊያደርግ የሚችለው ነገር ምንድን ነው? ትዳር ላይ መቼም ቢሆን ያ ተመሳሳይን ጉዳይ ያነሳ ምንም አለው መቼም ቢሆን አብሮ ለመኖር የሁለቱ ፍቃድ እንጂ በግዴታ አብሮ ሊያኖራቸው የሚችል ነገር የለም። ስለዚህ አንደኛ ይሄ ነው። ሁለተኛ በተመለከተ ደግሞ ከዛ ጊዜ በኋላ የመተማመን ግዴታ ለመውጣት በተመለከተ መቼም ሊፈጠር ይችላል። መጀመሪያም ተፈጥሮናል። ከዛ በኋላ ውሳኔም ከተሰጠ በኋላ አብሮ እንዲኖሩ ሽምግልናው ፀንቶ አብሮ እንዲኖሩ ከተመሩ በኋላ በድጋሜም። ያን የመጣ ግዴታ ሳይወጣ ቀርቶም ይሆን ሆኖም ቀረም ግን በጋብቻ ውስጥ መቼም ይሁን መቼ ተመሳሳይ ውሳኔ የሚሰጥ መቼም ይሁን መቼ የፍቺ ውሳኔ መጠየቅ ይችላሉ ማለት ነው። ሌላው ደግሞ አሁንም ከቤተሰብ ጉዳይ ጋር ተያይዞ ቀለብን በተመለከተ ነው። ቀለብን አሁንም አንዳቸው ወገን ወይም ሚስት እንበል ቀለብ ጥያቄ ስለ ልጅዋ ታቀርባለች። ከዛም በኋላ ፍርድ ቤቱ ውሳኔ አምስት ሺህ ብር ይቁረጥ ብሎ ውሳኔ ሰጠ። ከዛም በኋላ እየጠየቀችበት ምክንያት ምንድን ነው? አንደኛ ልጁ ከኔ ጋ የሚኖረው ያስታደጉ ሁኔታ ይሄ ነው፣ ፍጆታ እንደዚህ ነው። ስለዚህ ይህን ያክል በወር ሊቆርጥ ይገባል ብላ ከገቢውም አንጻር አቀረበች። ከዛም በኋላ ይህ ቀለብ እሱ አምስት ሺህ እያቀረበ እየሰጣት፣ ከዛን ሌላ ጊዜ ደግሞ ይህንኑ ተመሳሳይ ምክንያት በማምጣት የቀለብ በተመለከተ ሰላልበቃኝ የቀለብ መሻሻል ይደረግልኝ ብላ በዚህ ጉዳይ ላይ ውሳኔ በተሰጠበት ጉዳይ ላይ በተመሳሳይ ሁኔታ ታቅርባለች ከዛም ተከሳሽ በዚህ ጉዳይ ላይ ውሳኔ ሰጥቶበታል፣ ድጋሚ ዳኝነት ሊጠይቅበት አይገባም ብሎ መቃወሚያ ያቀርባል። እና ይህን በተመለከተ ምንድነው፣ የቤተሰብ ህጉም እንደሚለው አሁን እዚህ ጋር በባህሪው ይዞ የመጣው ፍሬ ነገር ምንድነው? ይዘው የመጣው ፍሬ ነገር አሁን እሷ ልታመጣው የሚችለው የተለየ ፍሬ ነገር ወይ ፍሬ ነገር ምንድነው? የኑሮ ሁኔታ ሌላ ምናምን ነገር አድርጋ ልታመጣ ትችላለች የክስ ምክንያቱ ወደ አይነት ጥያቄ የቀለም መሻሻል ነው። የቀለም መሻሻል ነው። ነገሩ አንድ ነው፣ ግን ከኑሮ ሁኔታ አንጻር ከዚህ ከዚህ አንጻር ብላ ልጠየቅ ትችላለች። ከመጀመሪያ ግን ፍሬ ነገሩም ክርክሩም ጭብጡም ህጉም ተመሳሳይ ነው እና ይህም ሆኖ ግን በድጋሜ ዳኝነት የሚጠይቅበት ሁኔታ አለ ማለት ነው እና ሌሎችም አሁን አፈጻጸም ዳኝነት ጉዳይም ብናይ አፈጻጸም ዳኝነት ጉዳይ ብናይ ለምሳሌ አፈጻጸም ጉዳዩ ቀጠለ፣ ከዛም በኋላ በሆነ ምክንያትም ለጊዜው ተቋርጦ ውሳኔ ያልተፈጸመ እንደሆነ በኋላ ላይ እርጋም የማያገደው ከሆነ አፈጻጸም ሊጠይቅ ይችላል እና የፍትሐብሔር ስነ ስርዓት ህጉ ህግ ቁጥር የፍትሐብሔር ስነ ስርዓት ህግ ቁጥር አምስት በተመሳሳይ ጉዳይ በተመሳሳይ ጭብጥ ፍሬ ነገር ክርክር ህግ ላይ አስቀድሞ ውሳኔ የሰጠበት ከሆነ ድጋሚ ዳኝነት በዛ ጉዳይ መጠየቅ እንደማይችል መሰረታዊ መርህ አድርጎ ያስቀመጠ ሲሆን፣ ነገር ግን በነዚህ በነዚህ ሁኔታዎች ሲሆን ይህ ነገር ሊሰራ እንደማይችል ከህጎች አግባብ እና ባህሪ አንጻር መረዳት እንችላለን። ጠበቃና የህግ አማካሪ ፋንታው እንደልለው ቸር ሰንብቱ። በሌላ ጉዳይ እስከምንገናኝ ሰላም ኑሩ እያላችሁበት ሰላም ይድረሳችሁ።